እንዲህ ምን ሆናችሁ ነው? የዱባይ ወንድማ የታወቀ እኮ ነው፣ ምንም ጥያቄ የለውም። ታውቁታላችሁ። ዱባይ የሚሉ እቃ ያውቃሉ እኮ ነው። አይ ስዌር ዱባይ የሚሉ እቃ ያውቃሉ ነው። ምን ጥያቄ አለው? ወንዶቹ፣ ሴቶቹ እኛ ዱባዮች ደግሞ ምን ይወጣልናል? ምን ይወጣልናል ከመወደዳቸው የተነሳ እኮ ነው አንዷ ሁለቱ አንዱን የሚጠብሱት አራት ሴት ሆነው አንዱን የሚጠብሱት በቃ ከወንዶቹ መወደድ ከወንዶቹ ቁንጅና ኮ ነው። ሲንግል ሆና አንድ ቤት እየኖራችሁ አፕስቴር እና ዳውንስቴር ና አሜሪካኖች የምትኖሩት እንደ ሪሞት ይዞ ሶፋ ላይ ቁጭ ብሎ ሲሰድብሽ የሚውለው አንቺ ባል መስሎኝ፣ አሜሪካ እንዴ! ተው እንጂ። ቀንና ማታ ሲሰድብሽ የሚውለው አሜሪካ መስሎኝ፣ ሙሽ ዱባይ የዱባይ ወንድ እኮ ቤቱ ጋር አለፈ እኮ ነው የሚባለው። በዚህ ነበር አሁን ሲባል፣ በዚህ ስቴጅ የለም በዛ ስቴጅ። ምን የመሰለችዋን ደግሞ እቅፍ አድርጎ ቼክ ሪፐብሊክ የሚያደርግ የዱባይ ወንድ እኮ ነው። ጠጨዝዛችኋል እኮ እንዴ! ተው እንጂ ዱባይ። ተመርጠው ተመርጠው የሀገሪቷ ሕግ እስኪ መስል ድረስ እኮ ነው። ቆንጆ ቆንጆ ቆንጆ ተመርጦ የገባው ዱባይ። የሀገሪቷ ሕግ እስኪመስል ድረስ የሀገሪቷ ሕግ እስኪመስል ድረስ በህግ አሁን ዱባይ ለመግባት ይሄ ይሄ ያስፈልጋል አሜሪካ ለመሄድ ይሄ ይሄ እንደሚባለው ዱባይ ለመግባት መስፈርቱ ቁንጅና እኮ ነው የሚመስለው ወንዶቹን ብታያቸው ዝም ብለሽ እንደዚህ ወልውለሽ ምናምን እንደ ሳሎን አበባ የኤምባሲ አበባ አይታቸዋል የኤምባሲ አበባ እኮ ለመስሎት የዱባይ ወንዶች የኤምባሲ አበባ እንደዚህ ቁጭ የሚለው የአሜሪካ ወንድ መከራ ፊት አይደለክ እንዴ እንዴ አይተናችኋል እኮ የኖርከውን ህይወት ፊትክ ይነግረናል የኖርከውን ወ ያሳለፍከውን መከራ ፊትክን ሳያቋሉ። የአሜሪካ አሜሪካው ወንድ ብዙዎቻችሁ ገና ስናያችሁ እኮ ነው ፊታችሁ። ስንት ሰዓት እንደሰራክ ፊትክ ይናገራል። ስንት ሰዓት እንደሰራክ ደግሞ ከዱባይ ወንድ እኩል እንዳታወሩ። የዱባይ ወንድ እኮ ስፔሻል ኬዝ ከመሆን ስፔሻል ኬዝ፣ ሴቶቹ አብደው ከካናዳ ከምን እየተሳፈረች ሮጣ የምትመጣው። ዝም ብላችሁ ስታዩዋቸው ራሱ ተስፋ ናቸው። ተስፋ ባልሽም አይሆን ቦይፍሬንድ ሽም አይሆን። አሁን ዝም ብዬ የሞለጂ ወክ እያደረግኩኝ እያለ ድንገት አበሻ ወንድ ሳይ፣ ኡፍ እንዴት ተስፋ እንደሆኑ ደስ ሲሉ። የአሜሪካ ወንድ፣ የካናዳ ካናዳ ወንድ በረዶ ቅጥቅጥ አድርጎ ደንዝ ዘከለ በድን ሆናችኋል እኮ። እኔ ስሜት ያላችሁም አትመስሉኝም መስሉኝ። እኔ አላቅም ስሜት በረዶ በረዶ፣ ሙቀቱ ሙቀት። ግራ ግብት ብሏችሁ ደግሞ ይሆናል። ሲስተሙ የሚሉት ነገር ሲስተሙ ይብላችሁና ሲስተሙ ነው ይሉሻል። ዱባይ ሲስተም የለ ታክስ የለምን የለ ስንጠይቃቸው ሲስተሙ ይላሉ። አዝሜር ውዬ ስንጠይቃቸው ሲስተሙ ነው ይላሉ እ ሲስተሙ። አንቆ ግደልሽ ምንድነው ይህ ሲስተሙ? ገጽጣ አላስገባም አትላኩ። ጋይስ፣ እኔ ስሜቴን ስናገር ህይወታችሁን የነካዋችሁ ያህል የምትጮሁ ሰዎች አላችሁ። ገደል ግቡ አትግቡ ቤቴ

እንደ መስታወት እኮ እንዲህ ውልውል አድርጋችሁ ራሱ አንዳንድ ጊዜ ጋይስ ብር ሰጥቼው ብሬን በላኝ እንዲያረገኝ በዚህ ገባው በዚህ ወጣው የሚበዛው ዱባይ ነው አይደል ዱባይ ነው የሚበዛው ብዙ ጊዜ ወንዶቹ እንኳን ብራችሁን ስታዩዋቸው ነፍሳችሁን የሚበሏቸው አልኩ እኛም የግድ እንዲህ ብለን ይዘን እኮ ነው እንደዚህ የግድ ነው አይሆንም ብለን ነው እንጂ ነፍስ የሚበላ ወንድ እኮ ነው ያለው ስታየው ገና በስመ አብ ወልድ ወመንፈስ ቅዱስ

አሜሪካ እኔ በጣም ብዙ ሰው አይቻለሁ። እዚህ በአጋጣሚ መታጆች ቼክ ሪፓብሊክ ተደራርገናል። ይህ ሰውዬማ ምናምን ሲያዋራኝ በጣም ሀፒ በርዝዴቱ እዩመስሉኝ። ይህ ሰውዬማ አብላለዋለሁ ይሄድበታለሁ ብዬ ልክ ሲሄድ ሳይ እናቴ ማሞ፣ ሌላ መታወቂያው ሌላ ለካ ከዚህ በላይ እንደ ኢቲቪ ዜና አንባቢ እንደ አማራ ማሞ ከወገብ በላይ እያየናችሁ በዚህ በስክሪን ከወገብ በታች ለካ ሌላ ታሪክ ነው። ግማሹ ሁለት ግራ ግር ነው። ምድረ ኡጋዱጉ ፊት ሆኖ በአካል ስመጣ ምትመጣብኝ። ወንድም ፊልተር ይጠቀማል። እንዲያልኩትኝ ወንድም፣ እኔ አስዌ በትክክል አሁን ከታዋቂ ሰዎች ዱባይ መጥቶ ያገኘሁትኝ በአካል ያገኘሁት ሞጣ ቀራኒ ሆነ ነው። አይ ሞጣ፣ አይ ቁመት፣ አይ ቁመት ቦርጭ ሞጣማ አሜሪካ አይደለክም። ሞጣ አሜሪካ አይደለም፣ ዱባይ ነው መኖር ያለበት። የዱባይ ወንድ ነው የሚመስለው አቋቋሙ አቋሙ። ቦርጭ የለ ምን የለ እግዚአብሔርን እኔ ልጄ የእውነት ፖስት አድርጌላችኋለሁ እኮ ስንት ቀን አይታችሁታል። ጥርብ ምን እንደሚያህል እንደው ኮንፊደንሱ ሞራሉ እራሱ አላችሁ። እንጂ ወይ ወይ ወይ ወይ አማረ ማሞኔ፣ ድሮ በ1990 ዎቹ አካባቢ አንድ ጋዜጠኛ ነበር ግዛው ዳኝ የሚባል ከዚህ በላይ ነው የሚታየው። ከዚህ በተ እንደሱ ግማሽ ስናያችሁ ኖራት በአካል ስመጡ ሌላ ሰው ናቸው። በአካል ስናገኛችሁ ሌላ ሰው ሀሳቤን ቅይር አድርጌ በቃ ይሁን እኔ አንዱን መውሸቴን ኢንተርቪው ተጠርቻለሁና፣ ለስራ ኢንተርቪው ሊሄድ ነው በቃ ሌላ ቀን እንገናኛለን ብዬ ጫንቆኝ ጥየወጥ ጥየወድ ኩኝ ሰው ከወገቡ በላይ ረጅም ከወገቡ በታች አጭራለ እንዴ እንደዛ አይነት ሰው ግን የገጠመኝ ደግሞ አለማፈሩ ቁምጣ በልበሱ ቁምጣና ቲሸርት ምናምን ምናምን አድርጎ አሜሪካ አሜሪካ ሊጫወታ ራፓቴ እዚህ ስንት ቆንጆ አለ እንዳያዩክ ብዬ ደንግጬ፣ እንዴ ምን ይሄ ሰው ይሄ ሰው ተነካክቶበት ነው ድዋ እየመጣው እስክል ድረስ ስንት መለሎ ባለበት ሀገር ሰው የምንሆነውን ተነካክቶበት ነው፣ እስክል ድረስ። በተለይ ድምጻቸው የሚያምር ወንዶች ፍሩ ጋይስ እና እነዚህ ገስት ላይ የማይገቡ ማነው፣ ቪዲዮ የማይከፍቱ ወንዶች በቃ ቪዲዮ ካልከፈተ መጪው ዘመን ነው አለቅ እመኝ ወንድ ሆኖ ቪዲዮ ካልከፈተ ነው። እኔ በቪዲዮ አልወጣም፣ የሆነ ሰውዬ ነህ። ከአንተ ሰው የማከፍትበት ምክንያት፣ እኔ እዚህ ጋር በቪዲዮ የማይከፍቱ ሰዎች በውስጥ ሲደውልልኝ ቪዲዮ ደውል ነው የምለው። ምንድነው ማላቀውን ሰው የማወራው እዚህ ጋር? እሺ ቪዲዮ አይከፍትም ማለት በውስጥ ስደውል ቪዲዮ ተከፍታለ። ካልከፈት ካላወራ አለቅ። አዎ ችግር ያለባችሁ ወንዶች ናችሁ። ቪዲዮ የማከፍቱት ወይ የሆነ ኡጋዱ ጉነክ የኦሊሴን ጎባ ሳንጆ ከውጭ የወለደ ወንዱን ልጅ ነው የምትመስለው። አለቀ። ስለምትፈሩ ነው የማከፍቱት። አይቻቸሁ፣ የደነገጥኩኝ ሰዎች አላችሁ። ውይ ድምፁ እኮ በስመ አብ ብያለሁ። ወይ ወወይ ሰውዬ ለኔ ባደረገው ብያለሁ። ሲያወራ አይስዌር ሲያወሩ ውፍ ብዬ አውቃለሁ። በቪዲዮ ካልሆነ እንዳደውልልኝ ስል በቪዲዮ ደወሉ። ምን አደርግልሻለሁ አለምነሽ፣ አንቺ ሴት አይደለሽ እንደ እኔ፣ ቆሜ ለምን ታየኛለሽ? ትራንስጀንደር አድርገሻል ለምን ወንዶቹ ይጠይቁኝ ለምን ጠይቂኛልሽ አለምንሽ በጤናሽ የዴሮ በክሮ ማግነን ዘመን ያለ ፕሮፋይል ፎቶ አድርገሽ የድንጋይ ዳቦ ዘመን በነማዘር ማዘር ዶሊንግ እንኳን ያቆሙትን ብላክ ኤንድ ዋይት ፎቶ አድርገሽ እስቲ አንቺ ቆሚ እኔ ቆሜ ምን አደርግልሻለሁ ወንዶቹ ይጠይቁኝ? ጤነኛ አይደላችሁ እንዴ አንዳንድ ሴቶች ሴቶች ምናችሁ ነው የሚያማችሁ እና አትናቁ ዱባይ ብላችሁ አረብ ሀገር ምናምን ብላችሁ አውሮፓ አሜሪካ ካናዳ የምትኖሩ ጉድጉዳንጉዳችሁ ዱባይ ነው ያለን። ያ ስፔሻሊ ሴቶቹ የስንታችሁን ሮሮ ሰማን። እዚህ ዱባይ መታችሁ ተርመጥምጣችሁ ሄዳችሁ እኮ ስንት ጉድ ላይ ሄደናል፣ ስንት ጉድ ላይ ሄደናል። በስልክ ተርመጥምጣችሁ ስናብላል ከርመናል። ድምፅ ስንሆላችሁ ለአውሮፓ ለአሜሪካ ለካናዳ እኛን ድምፅ ስንሆናችሁ ይከርም ነው ስትግማሙ ግማሾቻችሁ በአካል መታችሁ ተግማምታችሁ ስንት ነገራችሁን ሀንድል አድርገናል፣ ማኔጅ አድርገናል። አትናቁ አረብ ሀገር ብላችሁ አትናቁ። ለአረብ ሀገር ወንድ ነው ቄጥሽን ገልበሽ ወጣሽ የምትመጪው። ምክንያቱም ወንዶቹ እናቴ የወሎ ፈረስ ነው የሚመስሉት ሲያምሩ ሲያምሩ፣ እንኳን ሴት ወንድ ያሻፍዳሉ። ወንዶቹ እንዴት እንደሚያምሩ እንኳን ሴት፣ ሲያማምሩ በውሃ ልክ የተሰሩ ነው የሚመስሉት። ጠርቦ ጠርቦ የሰራቸው እንዳለ፣ ምድረ ልጋጋሙን እኮ ነው

ይህቺ ደናቆርት ልጋም በትይ ክርፋታ አረብ ሀገር እያላችሁ አትሳደም። አረብ ሀገር በጣም የሆነ ፅግት ያለ ፕሮፌሽናል የሆነ ስራ የሚሰራ ወንድ አለ። ለምንድነው ሁሉም አረብ ሀገር መክተፊያና ቢለዋ የያዘም ይመስላችሁ? አረብ ሀገር ሲባል ኤቭሪባዲ የሚታየው መክተፊያ መክተፊያና ቢለዋ ወንድ ከሆነ የሆነ ነገር አረ በጣም ከእናንተ አትሊስት ስትረስ የለብንም። እንደው እንክተፍም እንቁረጥም እንዘልዝልም አረብ ሀገር ስትረስ የለም። ስትረስክ ነው አዳሚ። ቁጭ ብለህ ካሁን እኔን የምታዳምጠኝ ስድስት መቶ ሰላሳ ሰው አለ፣ እመኑን። አምስት መቶ ከአሜሪካ ና ከአውሮፓ ከካናዳ ነው የተቀመጥከው። አምቴልንጊ አምስት መቶ ከአሜሪካ ነው የምትሰማኝ። መሄጃ ስለሌላችሁ ነው የምትሰማው። እኔን እያዳመጥክ ነው ስራ ከነው የምትሰራው። እና ማን ታዳምጣል? ሚስትክ እዛ በጭቅጭቅ አሳብድሀል እንጂ ከሚስትክ ሰላም የለህም። የቤት ያላችሁ ኑሮ አንታፕ ስቴር ስትሆን እሷ ዳውን ስቴር ነች። ይሄ ነው ህይወታችሁ። እኔን እያዳመጥክ ነው ስራ ከንምታካሄ ነው። ለዛ እኮ ነው አሜሪካኖች ስፔሻሊ ስታዳምጠኝ ክፈለኝ ምልክ። ለዛ ነው ክፈለኝ ስታዳምጥ በነፃ እንዳሰማኝ ምልክ። ለዛ ነው የአረብ ሀገር ሰው ኮስትረስ የለበትም። አንድ ትሪ ሩዙን ይበላል በዛ ላይ እናት፣ የሀብታም ሀገር ነው የሚበላ የሚጠጣ ርካሽ ነው። አንድ ሊትር ወተቱን በዛ ላይ ይጠጣል፣ አለቀ። ያ ሀውዱዩ ነው። ሄደሽ ተገስጠሽ ቁጭ ብለሻል እኮ ለቀሹ ለቃቲ ስለማቅ እኮ ነው የምነግርሽ። አሁን አንቺ ምስሩ ቅንጭ እየለቀምሽ ነው የምታይኝ ጧት ለማታ ምታቀነጭው ሀብዴ የሆነ ልቃሜ ስለማቅ እኮ ነው የምነግርሽ። ካልሆነ ውልቀ ነው የሚባለው። ለምን ስድብሽን ትጠጫለሽ? በሀገር እየሰደብኳችሁ እኮ ነው። በምትኖሩበት ሀገር እየነገርኳችሁ ነው። ምንም አማራጭ የላችሁ። ምንም አባታችሁ ናውጣንተ እበት አሜሪካ ስትባሉ የታወቃችሁት በእስትረስ ነው ሌላ ነገር የለው እስትረሳሞች ናችሁ እስትረሳሞች ናችሁ ጭንቀጣሞች ናችሁ ጭንቀጣሞች ናችሁ ለኛ ተርፏል የእናንተ ጭንቀት ለኛ ተርፏል ደግሞ አረብ ሀገር ትንቃላችሁ እኛ የአረብ ሀገሮቹ ነን እኮ ፈታ የምናረጋችሁ አልገባችሁ የአረብ ሀገር ወንድም ወደሽ አብደሽ መሰለኝ ስንት ጉድ ስንት ታሪክ እዚህ እዚህ ሚዲያ ላይ ስንቱን አስታርቀናል ስንቱን ታውታይ ብለናል ረሳችሁት እረሳችሁት እንዴ! ዓመት ሁለት ዓመት ወሮ ስትለቃቀሱብን አሜሪካ ቁጭ ብለሽ እምሙ ስትልኪ፣ አሜሪካ ተገስጠሽ እምሙ ስትልኪ፣ እንዴ ምን አሜሪካን ወንዶቹን እንደዚህ የካናዳውን የአውሮፓዎቹን ምነው አዋርዳችሁ። አይነው የኛ ወንዶች ጀግናዎች ናቸው። አይነው የዱባይ አረብ ሀገር ወንድ ቆንጆ። እኔ ግን እስማ ለጋጋም ለጋጋሙ ነው መሰለኝ ተመርጠው ተመርጠው የሄዱት ወደ አውሮፓ አሜሪካ እግዚአብሔር ደና ደና ወደዚህ ነው የመጣው። አሁንማ፣ ውጡ አላችሁ እኮ የሰውየው ይው። ራሱ ኢንሻአላህ ቢስሚላህ ለቅሞ ለቅሞ ባስወጣችሁ አንድ ሳቀሩ እኛ እንገባለን። እኔ በባለፈው ነገር ያቸዋለሁ፣ አልሰማችሁም እንጂ ተመካክረዋል ብያቸዋለሁ፣ ተመካክረዋል። ማናማ ሼክ መሐመድና ትራምፕ ለልምድ ልውውጥ ብሎ እኛ ወደዛ እናንተ ወደዚህ ልመጡ ነበር ትራምፕ ከላሳለ ሀሳቡን ቀየር። ምንም ልምድ ልውውጥ አያስፈልግም፣ እነዚህን ጠርጌ ጠርጌ ያስወጣለሁ፣ ወደ ሀገሩ ይግባ። የአረብ ሀገሮቹ ወደ ኔ ይመጣሉ አለ። አለቀ። ልምድ ልውውጡም ቀርቷል። አረረባችሁ፣ ዱባይም አረረችባችሁ። አለቅ። ይኸው ነው። ምን አባታችሁ ታመጣላችሁ? ልቃሚ ዲስ ዝ አሜሪካ እያላችሁ እኛ እንኳን ዲስ ዝ ዱባይ አንልም። ታፕ አድርጎ አድርጉ። አረብ ሀገር ናት። አስ ወይር ዋን ኦፍ ዩ አክብራችሁን የምትወዱን አላችሁ። ስነ ስርዓት ያላችሁ፣ የአሜሪካ ድባቡ ያላችሁ ጨዋዎች፣ የካናዳ ድባቡ ሴቶቹ ናችሁ። እኔማ አሁን አሁን ያስጠላችሁ ሴቶቹ አሜሪካ ያላችሁ ሴቶች ምድረ እንጉልፋቶ እንዴት እንዳስጠላችሁ። ጌታሽን ገልበይ ስትጎራጎሪ የምትይ ዱባይ ካለ ወንድ ጋር ክያዬ፣ እንዴት ነህ ክያ? አሜሪካ ነህ ግን ወይስ? እንትን ይላጭስ እኔ ወድሽ ነበር ወይ? እኔም ወድሃለሁ ክያዬ። አሽሙር ነው እንዴ? ኧረ አሽሙር አይደለም። እኔ እኮ አሽሙር አላውቅም ጋይስ የታለ ከሰ እስኪ አንቺ ታናሽ ትለኛለች። ልታጫም ይሄ ነገር እኔ ዚስ ዴይስ ምን ሆኖ እንደሆነ አላውቅም። በጣም ሳጨሳይ እንትን እያለ ውሸቴን እኮ አይደለም። ጋይ ሴምሬን እኮ ነው ከጊፍተር እንኳን ተነሱና ይነው። ጊፍተር እንኳን አረብ ሀገር ላለ ሴት ነው። አሜሪካ ተቀምጦ ጊፍት የሚያወርደው ግን ከጊፍተሮቹ ብንጀምር እንዲ ሲያራግፍ ፖዚቲቭ ቫይብ ስለሆን ሻላ ቪዩ የምር እሽክ እያየ ስሙ። እኛ አረብ ሀገሮችማ በጣም ከባድ ተጽዕኖ ፈጥረንባቸዋል እኮ የእውነት። ከጊፍተሩ ብንጀምሩ አረብ ሀገር ላለች ነው። እናቴ ባንኩን ሲገለብጥ የሚያድረው ሶፊዬ የሀገሬ ልጅ ለማን ነው ጊፍተሩ? ካርዶ ሲገለብጥ ባንኩ ኦፍ አሜሪካ እስኪገለበጥ ሲሰጥ የሚያድረው ለእኛ እኮ ነው። ሶፍያ አታስቀኝ። ለእኛ መስሉኝ፣ ለአረብ ሀገሮቹ እኔ እኮ ምንድነው ችግራችሁ? ካልሆንሽ ፀጥ በይ። ምንድነው አቤት የምትዩ እ አንቺን አላልኩኝ ስለሚመለከተው ክፍል ነው የማወራው። በጣም እንኳን የምትገርሙኝ ስማችሁ የተጠራ ያህል አቤት የምትሉ ሴቶች፣ አሜሪካ ሲባል እን እኔ የማወራው ነገር አንቺን ካልወከለሽ ልክ እንደሌሎቹ ሌሎቹ የሳቂ ሞጅ እየላክሽ ሳቂ አለቅም። ሲወክላችሁ ነው መስለኝ የምትጮሁት። እ ካልወከላችሁ ፀጥ በሉ። የማወራው ነገር አንቺን የማይመለከት ከሆነ ዝም በሉ እንደሚመለከታችሁ በቃ አሚጌ ቴንኪዩ። እንደዚህ ነው የሳቂ ሞጂ ነው የሚላክ፣ የሚለቀቀው። እኔ አሁን መጥቼ እንትና አሰደበችሽ፣ እንትና አኔና አትሰድበኝም። እኔም መስደብ ካለባት ሌተር ሜንሽን ማይ ኔም ያኔ አቤት እላለሁ። ስማችሁ ሳይጠራ አቤት አትበሉ። እኔ አሁን ኢን ጀነራል ካየሁት ነገር ነው የማወራው። ስለ አሜሪካ፣ ስለ ካናዳ ምናምን ወንድ አለቀ። የአንቺ ባለ ሪሞት ይዞ ቁጭ ብሎ ሲሰድብሽ ነው የሚውለው። አሜሪካ ካልሆነ መስቀል ያለብሽ አይደለም፣ አንቺን አይወክልሽም። ይሄ ነው አም ሊቪንግ ዩኤስ በት ምንም አማራጭ የላችሁ። አይለቪው የምትሉ ልጆች እንደ ኮምፕሊመንት አትዩት፣ ግዴታች ነው። አልወድሽም ካልሽኝ ቦልክሻለሁ። ታትስ ኦል ስቶ፣ እጅ ነው የምትቀመቸው። ካልወደድሽኝ ነው ቀየነው የማስኬድሽ። አልለማመጥም እኮ ችግር የለብኝም። መውደዳችሁን እንደንትናትዩት ግዴታ ነው። ልትወጅኝ የኔ ቆንጆ ጉቺዬ ምናምን ምናምን ልት ልታሽቃበጭ ልታሽቋለጭ ግድ ነው ኢፍናት እንዴት እንደማጠናገራችሁ ታውቃላችሁ። ከላስላ እሺ፣ ታርታፕ አድርጉ እንዳለ ኑሮ ሀያ ለባዶ የሚመራው አሜሪካን እና የተቀመጠው ምድረ ህይወት ጥሎ በተነሳ የሆነበት ሁሉ አሜሪካ እኮ ነው። ዱባይ እና አረብ ሀገር እኮ እንደዚህ የለም። እዚህ ኩፈታ እኮ ነው። እኔ እናት እናንተ ጋር መስሎኝ ኑሮ ጥሎ በተነሳ የሆነባቸው ሀያ ለባዶ የሚመራችሁ ሲስተሙ ትላላችሁ። እነሱና ሲስተሙ ይብላችሁ አቡ፣ ይህ ሲስተሙ የሚባለው ነገር ሲስተሙ ይብላችሁ አቡ፣ ይህ ሲስተሙ የሚባለው ነገር ነው። ደሞን የማይገር ጉቺ ፕሮማክስ ምንድና ይህ ሲስተም ውስጥ የሆነው ፌና፣ ግባና አስረዳኝ። አንድ ጓደኛ ያሁን ቅርብ ጊዜን ሄደው አስራን ወሩ ነው እንዴ? ብታይ እዚህ ሀገር ሲስተሙ ከባድ ነው ይለኛል። ማን ነው ሲስተሙ? እስቲ አስረዱኝ አሜሪካኖች። ማን ነው ሲስተሙ የሚባል ሰው? ጌ አስራን ወሩ ነው፣ ሲስተሙ ከባድ ነው ይለኛል። እስቲ ሲስተሙን አስረዱ። ግርምሽ ስለ ሲስተሙ ልታስረዳይ ነው? የታለስ ግርምሽ ሲስተሙ ብታይ ሲስተሙ ሁሉዬ ይለኛል። ምንድን ነው ይህ ሲስተሙ? ማንነ ከአንተ ሲስተሙ እንዲ ህዝቡን ግራ ያጋባቅ ሰውዬ እኔ እራሴ ራሴ መቼ አውቄው ሲስተሙ ይላሉ። በሌላ ነገር አትውሰዱት። ጉቺ ባል አገኘሽ እኔ እኮ የባል ችግር፣ ወደ 17 18 ወንድ እኮ ነው ስልክ የማወራው። ቅዱና ያዙ ለሆነ ቀር ይሆናቸዋል። ያዝ ቅዳና 17 18 ወንድ። ይህን ዝዘጋ ይሄኛው፣ ይህን ዝዘጋ ይሄኛው። ነፍ ወንድ እኮ ነው የማወራው። የወንድ ችግር የለብኝም። ነፍ ያዙ በደንብ ቅዱና፣ ለወደፊት ይሆናቸዋል። 17 18 19 ወንድ እንዳለ ስልክ ላይ ወንድ እንጂ ከሴት የምደዋወለው ኪኪ ነው በቁጥር ነው የሴት ስልክ ያለኝ። ምን አባቷ ታደርግልኛለች? የሴት ስልክ ምን ያደርግልኛል? ከዚህ ከታች ወንድ እኮ ነው ማወራው። ይሄ ቲክታክ ላይ የተቀመጠ ግራ የገባው ዲያስፖራ እኮ ነኝ። ማኔጅ ሳረገው እኔ ሳወራው ነው እኮ የሚውለው። ጉቺ የስራ ቦታው ነው። እናወራ እስኪ እየነዳም ማወራው ነኝ ነኝ ወደ ቤት ውስጥ ባል ደግሞ እኔ ከፈለኩኝ አሰልፈው ሳምፕሉን አሳይቼሻለሁ እኮ ችግሩ ነው። ማንንም ገባቢ ያላገባ ገባቢ ያላገባ። አሁን እኔ ባል ስፈልግ በምን አይነት ደረጃ መሆን እንዳለበት ሳምፕሉን አሸፍኳችሁ እኮ ባለፈው አሾፍኳችሁ ይሄ ምድረው ሁለት ግራግር ቡርኪና ፋሶ ፊት አንቀበልም። እኛ ቆንጆ ላንሆን እንችላለን። የሚመጣው ሰውዬ ግን ግዴታው ነው ቆንጆ መሆን። ላምጪው ለማስከፈል ያስገድዳል የምትሉት እንደ ፍራንክሊን ቤንጃሚን እንደዚህ ብሎ የሚያይ ሰው መሆን አለበት እንዴ። ግዴታ ነው ግዴታ። ቆንጅዬን እስካንት የሆነ ሰውዬ በቃ ይሄ እንደ ኢምባሲ አበባ ውልውል አድርገሽ የምታስቀምጨው። መቼ ቁጭ ብሎ ሶፋ ላይ ሪሞት ይዞ የሚሰድበኝ ከጠዋት እስከ ማታ ዘንድሮ የመጣችሁ ብን ሪሞት ይዞ የሚሳደብ ነው ብላለች ማሜዳኙ። ዝም ብለሽ ጠዋት ራሱ ስታዩ የሆነ አፒታይትሽ ክፍት የሚል አንዳንድ ወንዶች እኮ ጠዋት አንያችሁ፣ አንያችሁ ብስማ የምፈራው ህይወት የምታስታውሱ የምትፈሩት ህይወት የለ። ባሌ ነው ብላ ስታስተዋውቅሽ ሰውዬውን ስታዩ በቃ አሰብኩት ብስማም ኡኙጋ ኡኙጌ ፊት አሜሪካን ማስተረሱ ነው እንደዛ የሚያደርጋችሁ። ታሳዝኙኛላችሁ፣ ታውቃለህ? ዝም ብዬ ሳያችሁ ጨንቅ ያላችሁ ነው የምትመስሉት። በቃ እናንተ አልጋ ላይ ራሱ ፈታ የምትሉ አይመስለኝ። ሲስተሙ አልጋ ላይ ራሱ ሲስተሙ የምትሉ ነው የሚመስለኝ። እኔ ግን ከዚህ ሁሉ አሜሪካ ከሚኖር ሰው አንድ ሰው ስለ ሲስተሙ የሚያስረዳኝ ሰው ሲዞ አሜሪካ ተገስጠሽ፣ ሲስተሙ ነው ወይስ እናንተ ማታውቁትም? ሲስተሙ አንቺ ተመጣሽ፣ ምሪን ስለ ሲስተሙ ልታስረጂ ነው? ያው አንድ ጓደኛ ይሁን አሜሪካ አስራ አንድ ወሩ ከገባ ሲስተሙ ይለኛል፣ ስደውልለት፣ ብጽፍ አላነበብሽም ሲስተሙ ወይ። እኔም እሱን ሰውዬ ካገኘሽው ሶስት ሲቲዝን እየሆነኝ ነው እሱን ሰውዬ አላገኘሁትም። ካገኘሽ ሁለታሽን ከፍላለሁ። ሲስተሙ አደራሽን።